የቀድሞ የአርሰናሉ አሰልጣኝ አርሰን ቬንገር አርሰናሎች በመልሱ የፓሪስ ሰን ዠርማ ጨዋታ ፓሪሳውያኑን ሊያሸንፉ የሚችሉበት መንገድ አለ እያሉ ነው። እንመለከተዋለን። የፓሪስ ሰን ዠርማው ኮከብ ኦስማን ደንቤሌ ይሰለፋል አይሰለፍም? በተጫዋቾች ጉዳት ላይ ስፔሻላይዝ ያደረጉ የህክምና ባለሙያዎች አስገራሚ አስተያየቶቻቸውን እየሰጡ ነው። ስለ ኦስማን ደንቤሌ ጉዳት ምን እየተባለ ነው? ታደምጡት አላችሁ። ከኦስማን ደ ዴምቤሌ ጉዳት ባሻገር ሌላ አዲስ አሳሳቢ ትኩስ ጉዳት ገጥሟቸዋል እየተባለ ነው። አዲስ ጉዳት የገጠመው ተጫዋች ማን ነው? ታደምጡታላችሁ። የጨዋታው ተጠባቂ ቋሚ አሰላለፍ ይፋ ሆነዋል እንነግራችኋለን። የተከበራችሁ የሸጋ ስፖርት ተከታታዮች መረጃዎቻችንን ላይክ በማድረግ ለብዙ ሰዎች እንዲዳረስ አግዙን። ብዙ የቻናላችን ተከታታዮች ሰብስክራይብ ሳታደርጉ ስለምትመለከቱ እባካችሁ ሰብስክራይብ በማድረግ እንድታግዙን እንጠይቃችኋለን። በቀጥታ ወደ ጉዳዩ ከቀድሞ የአርሰናሉ ዝነኛ አሰልጣኝ ከአርሰን ቬንገር ሀሳብ እንጀምራለን። አርሰን ቬንገር ፓሪስ ሳን ዠርማ ቀጣይ በፓርክ ደ ፕረንስ የፊታችን ረቡዕ በሚያደርጉት ጨዋታ የአእምሮ ችግር ሊገጥማቸው ይችላል እያሉ ነው። ፓሪሳውያኑ ከአንድ ሳምንት በፊት በመጀመሪያ ዙሩ የግማሽ ፍጻሜ ጨዋታ በኦስማን ዴምቤሌ ብቸኛ ጎል ኤምሬትስ ላይ አሸንፈው ወጥተዋል። ገና አራተኛው ደቂቃ ላይ በተቆጠረ ጎል ነበረ ፓሪዛውያኑ አሸንፈው መሪነቱን ይዘው የወጡት አርሰን ቬንገር ሲናገሩ ይህ ቡድን ከዚህ ቀደም ጥቅምት ወር ላይ ሁለት ለባዶ በሆነ ውጤት በሚኬል አርቴታ ልጆች ተሸንፎ ነበረ። ነገር ግን በዚያ ቡድን ውስጥ ኦስማን ዴምቤሌ አልነበረም ሲሉ ለቢን ስፖርት ይናገራሉ። በዚያ ጨዋታ ሉዊስ ኤንሪኬ ኦስማን ዴምቤሌ ወደ ልምምድ ቦታ አርፍዶ በመምጣቱ ቀጥተውት ነበረ፣ በዚያ ጨዋታ አልተሰለፈም ነበር ሲሉ ያስታውሳሉ። ሉዊስ ሄንሪኬ በዚህ ዓመት ካደረጓቸው ትልልቅ ሥራዎች መካከል አንደኛው ኦስማን ዴምቤሌን መቅጣታቸው ነው። ያ ቅጣት ተጫዋቹ እንዲነቃና ለትልቅ ስኬት እንዲነሳሳ ምክንያት ሆኖታል ይላሉ። በመሐል ሜዳው ላይ የሉዊስ ሄንሪኬ ቡድን ከጥቅምት ወሩ በኋላ ብዙ እንደተሻሻለ ያነሳሉ። የዦዋን ኔቬዝ፣ የቪቲኒያና የፋቢያን ሩዊዝ ጥምረት በአማካይ ስፍራው ላይ የበለጠ የበላይነትን ሰጥቷቸዋል። በመስመር በኩል የሚከላከሉት ኑኖ ሜንዴሽ እና አ አሽራፍ ሀኪሚም ቢሆኑ በቻምፒየንስ ሊጉ ጥሩ የሚባል ጊዜን እያሳለፉ ይገኛሉ ሲሉ አርሰን ቬንገር ተደምጠዋል። አርሰን ቬንገር ሲናገሩ ፓሪስ ሰን ዣርማን አሁን የአእምሮ ችግር ይገጥማቸዋል ብለው ነው የሚተነብዩት። ለዚህ ደግሞ ምክንያቱ በመጀመሪያው ዙር ያስመዘገቡት ውጤት ነው። ከሜዳ ውጪ አንድ ለባዶ አሸንፏል። አሁን የመልሱን ጨዋታ በሜዳችን ስንጫወት ያለንን አድቫንቴጅ አስጠብቀን በመከላከል እየተጫወትን በመልሶ ማጥቃት ጎል ለማስቆጠር እንሞክር ወይስ ደግሞ ያለንን ሁሉ ሰጥተን ሌላ ጨዋታ ለማሸነፍና ጎሎችን አስቆጥረን ለመውጣት እንሞክር በሚለው ሊወዛገቡ ይችላሉ እያሉ ነው። በፓሪስ ሳን ዠርማን እና በሉዊስ ኤንሪኬ ዲኤንኤ ውስጥ መከላከልና ውጤትን አስጠብቆ መውጣት የሚባል ነገር ስለሌለ ለተጫዋቾቹ አሰልጣኙ የፓርክ ደፕረንሱንም ጨዋታ አሸንፈው እንዲወጡ ትዕዛዝ መስጠቱ አይቀርም እያሉ ነው። ይህ ደግሞ ሚክስድ የሆነ ፊሊንግ ወይንም የተደበላለቀ ስሜት በተጫዋቾቹ መካከል ሊፈጠር እንደሚችል ይጠቁማሉ። ይህ ለአርሰናል ጥሩ የሚባል ነገር ነው። ተጫዋቾቹ መሀል ላይ ሊወዛገቡ ይችላሉ ያለንን ውጤት እናስጠብቅ ወይንስ ደግሞ አጥቅተን ተጫውተን እናሸንፍ በሚለው ሲምታቱ፣ አርሰናል ግን ግልጽ የሆነ የጨዋታ አረዳድ ነው ያለው። ወደ ፓርክ ደ ፕሪንስ ማምራት፣ ጨዋታው ላይ ጎል ማስቆጠር፣ አሸንፎ መውጣት ብቸኛ አላማቸው ስለሚሆን ለአርሰናሎች ይሄ ቀላል ይሆናል። እናም የተሻለውን አድቫንቴጅ መድፈኞቹ ይይዛሉ ሲሉ አርሰን ቬንገር ተንብየዋል። ከፓሪስ አንዣርማ ጋር በተገናኘ በመጀመሪያው ዙር ጨዋታ ሰባኛው ደቂቃ ላይ የጡንቻ መሳሳብ ገጥሞት ተጎድቶ የወጣው ኦስማን ዴምቤሌ የመሰለፍ አለመሰለፉ ነገር አሁንም አልተረጋገጠም። ነገር ግን የስፖርት ሳይንስ ተመራማሪዎች የኦስማን ዴምቤሌ መሰለፍ አጠራጣሪ እንደሆነ ይገልጻሉ። ስቴፈን ስሚዝ የተባለ ኪትማን ላብራቶሪ ውስጥ በተጫዋቾች ጉዳት ላይ ስፔሻላይዝ ያደረገ ሰው ኦስማን ዴምቤሌ በቀጣዩ ጨዋታ ቋሚ የመሰለፍ እድሉ እጅግ ጠባብ ነው ሲል ለዩናይትድ ኪንግደሙ የሜትሮ ጋዜጣ ትንቢያውን ሰጥቷል። ግሬድ አንድ ወይንም ደረጃ አንድ የተባለ የሃምስትሪንግ ጉዳት እንኳ ቢሆን በዚች አጭር ጊዜ ውስጥ፣ በአንድ ሳምንት ውስጥ አገግሞ ወደ ሜዳ በቋሚነት የመሰለፍ እድሉ እጅግ እጅግ ጠባብ ነው ሲሉ ተናግረዋል። እኔ ከኦስማን ዴምቤሌ ጋር በተገናኘ በዚህ ጨዋታ ቋሚ ሆኖ የመሰለፍ እድሉን የማይሆን ወይንም አንላይክሊ በሚለው ካታጎሪ ውስጥ እመድበዋለው ብለዋል። ተጫዋቹን ለማስገባት የክለቡ ስታፍ አባላትና አሰልጣኙም ሪስክ ይወስዳሉ ብዬ አላስብም ሲሉ ተደምጠዋል። ኦስማን ዴምቤሌ በዚህ የውድድር ዓመት ለፓሪስ ሳን ዣርማ በቻምፒየንስ ሊግ ውድድሮች 11 ጎሎች ላይ ተሳትፏል። 8 ጎልና 3 አሲስቶች። በቀጣዩ ጨዋታ በአርሰናሉ መርሃ ግብር የማይሰለፍ ከሆነ ይህ ለመድፈኞቹ እጅግ ጥሩ የሚባል ዜና ነው። በፓሪስ ሳን ዠርማ በኩል የሉዊስ ሄንሪኬ ቡድን አሁንም በጉዳቶች እየተፈተነ ይገኛል በዚህ ጨዋታ ላይ የኦስማን ደምቤሌ የመሰለፉ ነገር አጠራጣሪ ሲሆን ፕሬንሲል ኪ ፔምቤ ደግሞ እንደማይገባ አስቀድሞ ተረጋግጧል በመጀመሪያው ዙር መርሃ ግብር ፓሪስ ሳን ዠርማ አንድም ጉዳት የሌለበት ስብስብ ነበረ ይዘው የመጡት አሁን ከነዚህ ሁለት ተጫዋቾች ባለፈ ሌላ አዲስ ጉዳት ገጥሟቸዋል ይህም ደግሞ ደቡብ ኮሪያዊው የአጥቂ ስፍራ ሊ ካንግ ኢን የመሰለፉ ነገር አጠራጣሪ ነው ሲል ለኪፕ አስነብቧል። ይህ ተጫዋች የቁርጭምጭሚት ጉዳት ገጥሞታልና በአርሰናሉ መርሃ ግብር ላይሰለፍ ይችላል ተብሏል በውድድር ዓመቱ ሁለተኛ ጨዋታቸውን በስትራስቡርግ በተሸነፉበት መርሃ ግብር ባለፈው ቅዳሜ ነበረ አጥቂ ስፍራ ተጫዋቹ ሊ ካንግኢን ጉዳት የገጠመው ይህ ደቡብ ኮሪያዊ በአርሰናሉ መርሃ ግብር ላይሰለፍ እንደሚችል እየተተነበየ ይገኛል በዚህ ጨዋታ ሁለቱ ቡድኖች ይዘው ሊገቡት የሚችለው ቋሚ አሰላለፍ ትንቢያው እየወጣ ይገኛል። በሁለቱ ቡድኖች በኩል የተወሰኑ ተጫዋቾች የፊትነስ ደረጃቸው አጠራጣሪ ቢሆኑም ነገር ግን በርከት ያሉ ተጫዋቾች ለዚህ ጨዋታ ዝግጁ ሆነዋል። ሚኬል አርቴታ በቦርንመዝ ቡድናቸው በተሸነፈበት መርሃ ግብር ቋሚ ያሰላለፉን ሲጠቀሙ ነበረ። ነገር ግን ሉዊስ ኤንሪኬ በፈረንሳይ ሊግ አ በስትራስቡርግ ቡድናቸው ሲጫውት እስከ ስድስት የሚጠጉ የዋና ቡድን ተጫዋቾችን እረፍት ሰጥተዋቸው ነበረ። ምክንያታቸው ደግሞ ለዚህ ትልቁ ጨዋታ ፍሬሽ ሆነው እንዲደርሱላቸው ነው። አሁን ሁለቱ ቡድኖችን በተመለከተ ግምታዊ አሰላለፎች ይፋ መሆን ጀምረዋል። በፓሪስ ሳን ዣርማ በኩል ጃንሉጂ ዶናሩማ፣ አሽራፍ ሀኪሚ፣ ማርኪኒዮስ፣ ፓቾ፣ ሜንዴስ የተከላካይና የግብ ጠባቂ ስፍራውን ይዘዋል። ፋቢያን ሩዊዝ፣ ቪቲኒያ ና ዣኔቬዝ የተለመደው የአማካይ ስፍራ ጥምረት ላይ ይኖራሉ። በአጥቂ ስፍራ ላይ ግን ለውጥ ይኖራል ተብሎ ይታሰባል። ደዘሪ ዱዌና፣ ኪቪቻ ኪቫራስኬሊያ ቋሚ ሆነው ሲሰለፉ ኦስማን ደምቤሌ ግን ከጉዳቱ አገግሞ እዚህ ጨዋታ ላይ ይደርሳል ተብሎ ባለመታሰቡ ጎንካሎ ራሞስ የቋሚነት እድልን ተሰጥቶታል። በአርሰናል በኩል ዳቪድ ራያ፣ ጁሊያን ቲምበር ወይንም ቤን ኋይት፣ ሳሊባ፣ ኬቪዮር እና ሉዊስ ስኬሊ የተከላካይ ስፍራ ላይ የሚቀመጡ ተጫዋቾች ናቸው። ማርቲን ኦደጋርድ እና ደክላን ራይስ ቋሚ ሆኖ ሲጀምሩ፣ በባለፈው መርሃ ግብር በቅጣት ምክንያት ያልተሰለፈው ቶማስ ፓርቴ የረቡውን ጨዋታ ቋሚ ሆኖ ይጀምራል ተብሎ ይታሰባል። ቡካዮ ሳካ፣ ሚኬል ሜሪኖ እና ማርቲኔሊ በአጥቂ ስፍራ ላይ ሊጫወቱ እንደሚችሉ ይጠበቃል። ከአርሰናል ጋር በተገናኘ ሪያል ማድሪድ ላይ የፈጠረው ተጽዕኖ አሁንም አላበቃም። በሩብ ፍጻሜ መርሃ ግብር ሎስ ብላንኮቹን በድምር አምስት ለአንድ በሆነ ውጤት ከውድድሩ ያሰናበቱት መድፈኞቹ ሪያል ማድሪድ በዚህ ሽንፈት እጅጉኑ እንዲናወጥ አድርገውት ነበረ። አሁን ደግሞ በአውሮፓ እግር ኳስ ማህበር ሪያል ማድሪድ አዲስ ቅጣት ተጥሎበታል። ከአርሰናሉ ጨዋታ አስቀድሞ በአትሌቲኮ ማድሪዱ መርሃ ግብር ያልተገባ ስነ ምግባር ያሳዩት አንቶኒዮ ሩዲገር፣ ኬሊያን ኤምባፔና ዳኒ ሴባዮስ ቅጣት ተላልፎባቸው ነበረ። አሁን ደግሞ በአርሰናሉ ጨዋታ እንደዚሁ ባልተገባ ስነምግባር ምግባር ውስጥ የገቡት የሪያል ማድሪድ ደጋፊዎች ክለቡን ሊያስቀጡት ተገደዋል። በሳንቲያጎ ቤርናቤዩ አርሰናል ሁለት ለአንድ በሆነ ውጤት ሪያል ማድሪድን ሲያሸንፍ የማድሪድ ደጋፊዎች የዘረኝነት ተግባራትን ሲያከናውኑ ተገኝተው ቅጣት ተላልፎባቸዋል የአውሮፓ እግር ኳስ ማህበር ይህንን ክለብ አስራ አምስት ሺህ ዩሮ ቅጣት አስተላልፎበታል ምክንያቱ ደግሞ ደጋፊዎች ያሳዩት የዘረኝነት ባህሪ ነው ብሏል ይህ ክለብ በተደጋጋሚ ቪኒሸስ ጁኒየር ላይ እየደረሰ ባለው የዘረኝነት ጥቃት ምክንያት ዘረኝነት በእግር ኳስ መቆም እንዳለበት በዓለም መድረክ ሲታገል ታይቷል። ነገር ግን ደጋፊዎቹ ከዘረኝነት ተግባር ታቅበው አልተገኙም። የአውሮፓ እግር ኳስ ማህበር ይህንን ተመልክቶ ሪያል ማድሪድ ላይ 1500 ዩሮ ቅጣት አስተላልፎባቸዋል። የተወደዳችሁ የሸጋ ስፖርት ተከታታዮች ሰብስክራይብ በማድረግ ቤተሰብ መሆን እንዳትዘነጉ። ላይክ፣ ሼር እና ኮሜንት እያደረጋችሁ ተሳትፏችሁን አሳዩን። ሰላም።